ሀብት ንብረቱን ሳሸጥ በፍቅር አብሬው መኖር ነበር። አይ ማርያም፣ እኔ በጣም ነው የምታስቂ። ልጁን ትጠያለሽ እሱን ተወጂዋለሽ አይደል? በጣም ነበር የምወደው። ስማ በይ በናትሽ፣ እሱን አትወጂውም፣ ንብረቱን ነው የምትወጂው። ለምን ነው የሚሻሻል? እሱንም ወደው ነበር መከራችን እና ልጁን አሳክሞ ነገ እዚህ ገባል ደህና ከዚህ አለበለዚያ ግን ያው የልጁን አስክሬን ተሸክሞ ሊገባ ይችላል። እናቴ ሙት ብሩክ ጀግና፣ እናቱ የወለደች ጀግና። ያው እናቴ እንደዚያ አጨብጨብ የለታል ወንድ ብቻ ይገልጿል፣ ጀግና ወንድ ነው። ብሩኬ ከውጭ ሀገር ሲመጣ ምሳሌ ከጎኗ አልነበረችም። ቅድስትና ዳጣ ምሳሌስ እያሉ በጣም ተደናግጠዋል። ብሩኬ አለባበሱ ከሀዘን በተቃራኒ ነው፣ ማለትም ነጭ ሸሚዝ እንዲሁም ጥቁር መነጸሩን አይኑ ላይ ገጭ አድርጓል። በጣም ዘንጦና አምሮበት የመጣው ብሩኬ ከጀርባው ሀዘን አለ ለማለት ግን ይከብዳል። ለማንኛውም ግን የድራማው ርዕስ ወይም ካራክተሯ ራሷ ምሳሌ እስከ ሆነች ድረስ ምሳሌ ምንም ትሆናለች ብዬ አልገምትም። ምሳሌ ድራማ ክፍል 66 ምን አዲስ ነገር አለ? አብራችሁኝ ይቆዩ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ዛሬው ክፍል እንሄድ። ማህሌትና ዝና አሁንም ቢሆን እንዳልተኙለት ይታወቃል። ማለትም የብሩክን መምጫ ቀን በደንብ አጥንተው አውቀዋል። ሆኖም ብሩኬ ሲመጣ ኤርፖርት ሂደን መቀበል ይኖርብናል በማለት እርስ በርሳቸው ተመካክረው ወደ ኤርፖርት አቅኝተዋል። ስለዚህ ብሩኬ አሁንም ማህሌት እንደማትተኛለት ስለሚያውቅ ምናልባትም ምሳሌን ወደ ሆነ አቅጣጫ እየደበቃትም ይመስላል። ሌላኛው የብሩኬ ቅድ ሊሆን የሚችለው ዳጣና ቅድስትን ሰርፕራይዝ ማድረግ ይሆናል። ምክንያቱም በጣም የምትወዳት የምትንሰፈሰፍላት ቅድስት ህመሟ ተችሏት እንደ ሌሎች ታዳጊዎች ስትወርቅ ስትጨፍር ማየት የምትጓጓውን ቅድስትን ሰርፕራይዝ ለማድረግ የታሰበም ይመስላል። እንግዲህ እነዚህ በተለያዩ ምክንያቶቹ ብሩክ ከጎኑ የነበረችውን ምሳሌ፣ ዛሬ ላይ ግን ብቻውን ከኤርፖርት ሊወርድ ይችላል። በሌላ በኩል በሞገሴና በብሩኬ እንግዲህ በሉላ ምክንያት ከዳኝ በሚል ስሜት በሁለታቸው ቅራኔ ተፈጥሯል። ሉላ ግን ምንም አይነት ቀየሜታ የላትም። በእርግጥ ከሞገሴ ቀምቶ ከወሰዳት በኋላ ብዙ ፈተና ነው ሉላ ያየችው። በቀበቶ ስትገረፍ ነበረ። ጭራሽ አሁንም ሞገሴን ታስቢዋለች ማለት ነው እያለም ብዙ ጊዜ አሰቃይቷታል። ከበፊቱ በበለጠ ሁለተኛ ሞገሴን እንዳታስብ በሚልም ፀሐይዋን እንኳን እንድትሞቅ ፈቃድ አይሰጣትም ነበረ እና ይህም ሁሉ በቀል የተወጣባትም ከሞገሴ ጋር መገናኘቷ ነበር። ሁሉም ሉላ ያንን ሁሉ ፈተና እያየች ቢሆንም በብሩኬ መምጣት ግን ደስተኛ ልትሆን ይገባል። ኤርፖርት ድረስ ሂድና ተቀበለው። እንኳንም እኔንም አሳልፉ ሰጠኝ፣ ምክንያቱም ምሳሌ ታከመችለት። ያኔ እኔን አሳልፎ ባይሰጠኝ ኑሮ በጭራሽ ምሳሌ ልትታከም አትችልም ነበረ። ስለዚህ ለልጁ የከፈለውን መስዋዕትነት አንተ በጥላቻዬን እንዳታየው በማለት ሞገሴ ይቅርታ እንዲለውና እንደነበረ እንዲሆኑ እየጠየቀችው ነበረ ሞገሴም ታዲያ አንቺ ካልሽኝ ሁሉንም አደርጋለሁኝ ግን መቼም የማይረሳኝ ነገር ቢኖር ከኋላው ዝናን እያስከተለ መምጣቱ መቼም ከልቤ ሊወጣልኝ አልቻለም በእኔ ቢመጣብኝ ምንም አልነበረም አንች ላይ ስለመጣብኝ ነው ብሩኬን እንድጠላው እያደረገኝ በማለት ሉላን ምን ያህል እንደሚወዳትና እንደሚያፈቅራትም እየገለጸላት ነው ሌላኛው ጉዳይ ዝና በሰው እያስፈልጋቸው እንደሆነ ሞገሴ ተረድቷል። ፊት ለፊትም ከአጋች ጋር በመገናኘት ይህ አጋችን በሚያስገርም ሁኔታ ፈሪ ነበርና ዝና እንደ ላከውና ጭራሽ መረጃዎች እንኳን እንዳይኖሩት ስልኩን ተዘርፎ ነበረ የተመለሰው። እራሱ ላይም ትንሽ ወግ አድርገውት ሆስፒታል ገብቷል። ይህ ያልተሳካለት ዝና በፈሪዎች ተከብቤ ነው፣ ለካ ነገሮች እንዳሰብኳቸው እየሆኑ አይደለም፣ ለምን ራሴ አላደርገውም እያለ እንግዲህ ሀገር ምድሩን ሞገሴና ሉላን የሚያገኝበትን አቅጣጫ እያሰሰ ይገኛል። ነገር ግን እነሱን በቀላሉ ሊያገኛቸው አልቻለም። ይህንን ብስጭቱን ደግሞ ማህሌት ላይ እየተወጣባት ይገኛል። ለምንም ብለሽ ሞገሴን ማስገደል ስትቼ ቤት ይገዛልሻል እያለ ፍላጎቷንም ለመሙላት ያሰበም ይመስላል። ማህሌትም አብዝታ ጥቅም ከመፈለጓ አንጻር ሴትነቷን አሳልፋ እስከ መስጠት ደረጃ የደረሰችበት አጋጣሚ ነበረ። ማለትም ከዝና ተቀባይነትን ባታገኝም ሆኖም አሁን ላይ የኢኮኖሚ ችግሯን ለመፍታትም ሆነ ሞገሴም ም የእርሷ ጥላት እንደሆነ ታውቃለች። ምክንያቱም የእርቃን ቪዲዮ ለቆ ካሳቀባት በኋላ ከፍተኛ የሆነ ለሞገሴ ጥላቻ ስላላት እሷም ቢሆን ሞገሴ እንዲገደል ካላት ከፍተኛ ጉጉትም ሰዎችን በማሰማራት እያስፈለገችው ትገኛለች። ከእነዚህ ከተሰማሩት ሰዎች መካከል ግን ያን ያክል ውጤት ሊያመጣላት አልቻለም። ወደፊትስ ይሳካላት ወይ፣ አብረን የምናይ ይሆናል። ከኤፍራታ ጋራም እንግዲህ የተስማሙ አይመስልም። ምክንያቱም በዚች በጠባብ በክራይ ቤት አከራይም ቢሆን ጸባዋ እየተቀያየረብን ነው፣ እኔናንቺ ከዚህ ቤት እስከ መቼ እንጠብቃለን ብላታለች። እንግዲህ ይህንን ተከትሎ ነው ከዝና ጋራ ያወራቸውን ወሬ አሁን ተግባር ላይ በዋል ማለትም ወገሴን አስገድላ ፍላጎቷን ማሟላት የፈለገችው። ሌላኛው ጉዳይ የቅድስትና የዳጣ ነገር ነው። ቅድስት ከሚገባው በላይ በብሩኬ መምጣት በጣም ነው ደስ ያላት። እንግዲህ ቤቱን እያስተካከለችና እያጸዳዳች፣ እንዲሁም እንኳን ደህና መጣችሁ የሚመስል ብዙ ነገሮችን እያስተካከለች ነው። የተሰማቸው ደስታ ሁለታቸውም ጭፈራ ላይ ነበሩ። ዳጣም ቡራን ሳታፈቅሪው አልቀረም በማለት ገልጻላታለች። እንግዲህ እኔ ብሩክን ካፈቀርኩት እንዴት ልጃገረድ ልሆን እችላለሁ? እስካሁን እኮ ልጃገረድ ነኝ በማለትም ነግራታለች። በጣም በበኩሏ ብሩኬን ብታፈቅሪ ምንድን ነው ብልግን ነው? በጣም ቡራ እኮ መልካም ሰው ነው ብላታለች። እንግዲህ ቅድስትን ፍላጎቷ ይሄ ነበረ። ብሩኬ የጋብቻ ጥያቄ ቢያቀርብልኝ ምን እለዋለሁ ግን የሚያቀርብልኝ አይመስለኝም እያለችም ተወዛገበ ስሜትን እያስተናገደች ትገኛለች። ሆኖም እስከ መጨረሻ ለባብሰው ዘንጠው ወደ ኤርፖርት ብሩኬ ለመቀበል ሄደዋል። ብሩኬ ግን እንደተጠበቀው ምሳሌን ከጎኑ አላስከተለም። ይህ የሆነበት ምክንያት ደግሞ ራሱን ከዝናና ከማህሌት ለመጠበቅም ይመስላል። ምክንያቱም የድራማው ርዕስ ራሷ ምሳሌ ምሳሌ ካራክተሯ ናት። ምሳሌ ሞተች ማለት ድራማው እየደበዘዘ ይመጣል። ለዚህም ሲባል ምሳሌ የሆነ ነገር ሆና እንዲሁ እየሳቀችና እየጨፈረች የምናያት ይመስለኛል። እዚህም የነብሩኬ ግሩፕ የሚገባውን ግብ እያስመዘገቡ ይገኛሉ። ወገሴ ከጀመረው ስራዎች መካከል ዳጣን ከቤተሰቦቿ ማገናኘት የሚለው ነው። ብሩኬ ምሳሌን አሳክሞ ከውጭ ሀገር የመመለሱ ነገር ተሳክቶ ተመልክተነዋል። ሞገሴም በበኩሉ ሉላን ከዝና አስኮብልሎ እጁ አስገብቷል። ተቃራኒው ዝና ግን ራሱን መቆጣጠር የማይችልበት ደረጃ ደርሶ እብድ ሆኗል። ብቻ በደረሰበት በደልም ሞገሴና ሉላን አግኝቶ እንዴት ሊበቀላቸው እንደሚችልም የቋመጠም ይመስላል። ይህ እቅዱ ግን ይሳካለታል አይሳካለትም፣ አብረን የምናየው ይሆናል። ሌላኛዋ ማህሌት፣ እያንዳንዱ ይሆንልኛል ብላ የተጓዘችባቸው መንገዶች በሙሉ ድግድግ ጨለማ ሆነውባት፣ እሷን ወደማይሆን አቅጣጫ እየመሯት ነው። ኤፍራታ ግን ተይ፣ አሁን እንኳን ቢበቃሽ፣ ምን አለ፣ እስካሁን አንዱንም አደረግሽው፣ ምንም የተሳካልሽ ነገር የለም፣ ነገሮች ወደማትፈልጋቸው እየወሰዷት እንደሆነ የተመለከተችው እህት እንድትመለስ መክራታለች። ነገር ግን ማህሌት ማህሌትም የበለጠ እልህ የተጋባች ትመስላለች። ለዚህ ነው ኤርፖርት ድረስ ከዝና ጋራ በመደዋወል ብሩኬን ለማግኘት የሄደችው። እንግዲህ ከነ ሞገሴ ግሩፕ የቀራቸው ነገር ቢኖር ሞገሴ አሁን የጀመረው ዳጣን ከቤተሰቦቿ ማገናኘት ትልቁ ህልሙ ነው። ዳጣ ራሷ አሁን አሁን ቤተሰቦቿን የማግኘቷ ነገር እለት እለት በጉጉት እየተጠባበቀች ትገኛለች። ለዚህ ደግሞ ሞገሴን በጣም እየተጨቃጨቀችው ና ሉበትን እንደምንም ብለው አፈላልገው ማግኘት እንዳለባቸውም እየነገረች ነው። ሞገስ በዝና በኩል ስጋት አለበት። ምክንያቱም ከቦታ ቦታ በነፃነት ለመዘዋወር አስቸጋሪ ሁኔታዎች ላይ እንዳለ ተመልክተናል። ሆኖም ግን ያው የጊዜያት ሂደት ነው እንጂ ዳጣ ከቤተሰቦቿ ጋር መቀላቀሏ የማይቀር ነው። ይህም የሆነበት ምክንያት አንዳንድ ሰዎች ወይም ከአሳዳጊዎቿ መካከል የተወሰኑትን በቀላሉ ሊያገኟቸው ችለዋል። እነዚህ አሳዳጊዎች ደግሞ የተጣለችበትን ትልቅ ግቢም ተመልክተውታል። ስለዚህ ቀጣዩ ክፍል ሊሆን የሚችለው ሞገሴና ብሩኬ አንድ ላይ ሆነው የዳጣን ቤተሰቦች ማፈላለግ፣ ይሄ ትልቁ ህልማቸው ነው። ከዚህ ሁለታቸው በአንድ ሆኑ ማለት ከዝና ጥቃትም ለመከላከል አቅም ይኖራቸዋል። ለማንኛውም ቀጣዩ ክፍል በምሳሌና በማህሌት እንዲሁም በዝና ያለው ፍጥጫ ምን ሊሆን ይችላል? ምክንያቱም ኤርፖርት ሄደው እየተጠባበቁት ስለሆነ ከባድ ፍጥጫ የምንመለከት ይሆናል። ለዛሬው ይህንን ይመስል ነበረ። በቀጣዩ ቪዲዮ ይዘላችሁ እስከምመጣ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።